ሐረግ ድራማ እንግዲህ ክፍል መቶ አርባ አራት ተለቋል ማለት ነው። እንግዲህ ጽዮን ዳግም የሰጣትን መድኃኒት ወስደዋለች ጣጥጠዋለች። እንግዲህ እሷም ራሷን ስታ እዛ ሽንት ቤት ሄዳ ወድቃለች ማለት ነው። በነገራችን ላይ እዛ ሽንት ቤት በተደጋጋሚ ጽዮን አሁን ለሶስተኛ ጊዜ ምናምን ስትወድቅበት፣ ገነትም እንዲሁ ሉሊትም ወድቃ ታውቃለች እና እዛ ሽንት ቤት በጣም ብዙ ሰዎች እየወደቁበት ይገኛሉ ማለት ነው። እንግዲህ ሲሆን መድኃኒቱን ወስዳ እንግዲህ ወድቃለች ማለት ነው። ወደ ሕክምናም ወስደዋታል እንግዲህ ትድናለች፣ አትድንም በቀጣይ ክፍል የምናየው ነው የሚሆነው ማለት ነው። ሌላኛው ደግሞ ሉሊት ናት። እንግዲህ ሉሊት እንግዲህ ማስመሰሏን ቀጥላበታለች። እያስመሰለች እንግዲህ ወደ ቤታቸው ጎራ ካለች በኋላ በራን ኳኩታ ወደ ቤት መግባት ነበር ያላት አማራጭ። እሷም እንግዲህ ወደ ቤት ገብታም የሆነ ሰው ቢመጣ እንኳን እብድናት ተብላ ማንም ሰው ችግር እንዳያረጋት እንዳይቆጣጠራት ስለምትፈልግ ነው። እብድ ሆና እንግዲህ እየሰራች ያለችው ገነትም እንግዲህ በሩ ስትከፍትላት ያገኘቻት ሉሊትን ነበር። እሷም እንግዲህ እንደ ራባትና መሄድ እንዳልቻለች አስመሰላ ራሷን አዙሯት እንደወደቀች አድርጋ እንግዲህ አክት እያደረገች ነበር። ገነትም እንግዲህ የሉሊት ሁኔታ እውነት ስለመሰላት ወደ ቤት ወስዳ ምግብ መስጠት ነበር ያላት አማራጭ። ሉሊት እያሾፈችባት፣ ሙድ እያያዘችባት፣ እየቀለደችባትም ቢሆን እንግዲህ እንደምንም ተሸክማ ወደ ቤት ካስገባቻት በኋላ እንግዲህ ለምንድን ነው እንደዚህ የምታደርጊ? ወረቀቱን ጽፈሽ የጣልሽው አንቺ ነሽ ወይ? ስትላሉ ሊት በድንጋጤ እንግዲህ አሁን የነኝ ትላታለች። ገነትም እንዴት ንጹሕ ወረቀት ላይ ልጽፊ ቻልሽ? ስትላት እሷም እንግዲህ ሰው እንደ ጻፈላት ና እሷ ግን መጻፍ እንደማትችል አሁን ግን እንደ ራባት ና ምግብ ልትሰጣት እንደምትችል እየጠየቀቻት ነበረ ገነትም እንግዲህ ምንም የተጠራጠረችው ነገር የለም የእውነት እንዳብረሽ ነው እየመሰላት ያለ እሷም እንግዲህ ለገነት ምግብ ለማምጣት ጎራ ስትል ወደ ፎቅ እንግዲህ እላይ ያየችው ነገር በጣም ነበረ ግራ ያጋባት ያስደነገጣት ጽዮን ወድቃ ነበር ያገኘቻት። ጽዮን ወድቃ ስታገኛት እንግዲህ ገነት በድንጋጤ ሰዎችን ትጣራለች። እንግዲህ ስትጣራ ያገኘችው አቤልን ነበረ። እንግዲህ ከአቤል ጋር ጽዮንን ወደ ሆስፒታል ይወስዷታል ማለት ነው። ሉሊት ደግሞ ይሄ በጣም ጥሩ አጋጣሚ ሆኖላታል ማለት ነው። ሉሊት ምግብ ለመስራት ሳይሆን ሄደችው መረጃዎችን ለመስረቅ ለማውጣት፣ እብድ መስላ ብዙ ነገሮችን ለማድረግ ነው ወደዛ ቤት ጎራ ያለችው። እንግዲህ ገነት ምግብ ለማምጣት ወዲያውኑ ተነስታ ወደ ፎቅ ስትሄድላት እሷ ግን መፈላለግ ነበር የጀመረችው። ምንድን ነው የምትፈልገው? ሉሊት ምን ለማውጣት ፈልጋ ነው እንግዲህ ገነት ወደ ላይ ስትሄድላት ቁምሳጥኑን በሙሉ እየፈተሸችው ነበረ። ብቻ ሉሊት አንድ ነገር ልትወስድ አስባለች። እሷም እንግዲህ በጽዮን ተደናግጠው ከቤት ሲወጥላት የበለጠ ነበረ የተደሰተችው። የዛሬው ቀን እየተባረከ ነው፣ ዛሬ ምን አይነት ቀን ነው በማለት እንግዲህ ወደ ፎቅ ነበረ ሌላ ፍተሻዋን ደግሞ ለማድረግ ያቀናችው ማለት ነው። ሉሊት ብቻ እዛ ቤት ውስጥ የምትፈልገውን ነገር መውሰድ እስከምትችል ድረስ ጊዜ አግኝታለች ማለት ነው። ምክንያቱም ጽዮን ስለታመመች ገ ሰውነት በድንጋጤ ሉሊትን በጭራሽ ራስታት ነበረ ወደ ውጭ የሄደችው ማለት ነው። ሉሊት እንግዲህ ቤት ውስጥ ሆና መንጎዳጎዷን ጉዷን ተያይዘዋለች ማለት ነው። የምትፈልገውን እቃ በሙሉ አውጥታለች ብዬ አስባለሁ። እንግዲህ ግን ሉሊት እዛ ቤት ውስጥ ሆና እንግዲህ የንጎዳጎዶች እንዳለች ነበረ እንግዲህ አዲሷ የጽዮን ጓደኛ ወደ ቤታቸው ጎራ ያለችው እሷም እንግዲህ በፍርሃት በድንጋጤ ወንድሟን መሄድ እንደማትፈልግ እና እዚህ ነገር ውስጥ መግባት እንደሌለባት ነግረው ነበር። እሱ ግን በጭራሽ ሊሰማት ስላልቻለ ያላት አማራጭ ወንድሞ ያላትን ነገር ማድረግ ስለነበረ ወደ ቤታቸው ጎራ ትላለች። ወደ ቤታቸው ጎራ ስትል እንግዲህ ሉሊትን ነበር ያገኘቻት። ባገኘችውና ባየችው ነገር በጣም ነበር የተደናገጠችው። አይቼሽ አላቅም ጽዮንን ፈልጌ ነው ትላታለች። ሉሊትም እንግዲህ ማንም ፈልገሽ ነው ማንም ጓደኛሽ እኔ ወደዚህ ትላታለች። እሷ ግን መግባት እንደማትፈልግና መሄድ እንደምትፈልግ ትነግራታለች። ሉሊትም በግድም ቢሆን ትገቢያታለሽ። ማግኘት የምትፈልጊውን ሰው አገኘ የማን ትክክለኛ ጓደኛ እንደሆንሽ ደግሞ ማወቅ እፈልጋለሁ በማለት በግድ ጎትታ ወደ ቤት ታስገባት እና ከገባች በኋላም እንግዲህ በግድ ሻይ እንድትጠጣ ሻይ ቀርታ ታመጣለታለች። እሷ ግን ሻይ መጠጣት እንደማትፈልግና እና ወደ ቤቷ መመለስ እንደምትፈልግ ትጠይቃታለች። ሉሌት ግን በጭራሽ እንድትወጣ ልትፈቅድላት አልቻለችም። ጭራሽ ቤቷን ነበር ቀሄራ እንግዲህ እንድትቀመጥ የጠየቀቻት። እሷ ግን በጭራሽ መቀመጥ እንደማትፈልግና እዛ ቤት መውጣት እንዳለባት ትነግራታለች። ከዛ በመቀጠል ግን ስለ እሷ ትክክለኛ ማንነት ባለማወቅ ከዚህ እንኳ ጓደኛሞች ይሁኑ መቼ እንደሆነና በምን አጋጣሚ እንደተገናኙ እየጠየቀቻት ነበረ። ልጅቷም በፍራት እና በድንጋጤ ስለ ሁኔታው ማስረዳት ትጀምራለች። ሉሊት ግን ልጅቷ በጭራሽ እንድትወጣ ልትፈቅድላት አልቻለችም። በመጨረሻ ግን አንድ የሆነ ፎቶና ቪዲዮ ታሳየታለች። እንግዲህ ለዚች ልጅ ያሳየቻት ፎቶ እና ቪዲዮ ምን ይመስላችኋል? እሷም እንግዲህ በድንጋጤ ፍዝዝ ብላ ትቀራለች። ይሄ ፎቶና ቪዲዮ ምንድን ነው? ለምንስ አሳየቻት? ሉሊትና ይች ልጅ ምንድነው ግንኙነታቸው? ከሐረግ ድራማ የተቀላቀሉት አዲሶቹ ተዋናኞች እንግዲህ ምን እንደው አላማቸው አይታወቅም። እንግዲህ ኤፍራታን የሚከታተላት ሰው ለምንና እንዴት እንደሚከታተላት እስካሁን ግልጽ የሆነ ነገር የለም። ነገር ግን እሱ ሁሌም ቢሆን ኤፍራታን ማግኘት እንደሚፈልግና ስለ ኤፍራታ መረጃዎችን ማሰባሰብ ሆኗል ስራው። ለምን ፈለጋት እንዴት የሚለውን ነገር የሚታወቅ ነገር የለም ማለት ነው። እንግዲህ ይህ ሰው እሱ የሚወደው ሌላ ይመስለኛል እሱን የምትወደው ደግሞ የራሱ የእህቱ ጓደኛለች እሷም እንግዲህ እሱን ለማግኘት በተለያየ መንገድ እያሳደደችው ትገኛለች ማለት ነው። በመጨረሻም እንግዲህ እሷ ጓደኛው እህቱ ወደ ሌላ ቦታ ስትሄድለት እሷ በደካማ ጎኑ ገብታ እንግዲህ እንክብካቤ እያደረገችለት ነበረ። እንግዲ ለቃ ሻዩ ላይ ምን አርጋ የሰጣችው ይመስላችኋል? ይህን ሻይ ይጠጣዋል አይጠጣውም? ከጠጣው በኋላስ ከልጅቷ ጋር የማይፈልገውን ነገር ያደርጋል ወይስ ደግሞ ነቅቶባት ሳይጠጣው ይቀራል? በእርግጥ ጠጥቶታል። ምን እንደሚፈጠር ባይታወቅም፣ ነገር ግን እች ልጅ እሱን ለማግኘት ብላ ያደረገችው ነገር፣ እያደረገች ያለችው ነገር እሱን የበለጠ የሚያሳጣት እንዲጠራጠራት የበለጠ እንዲጠላት የሚያደርግ ነገር ነው እያደረገች ያለችው። ቢሳካላት እንኳን ከዛ በኋላ አብረው የመቀጠል እድላቸው በጣም ዝቅተኛ ነው ማለት ነው። እንግዲህ እህቱም በጣም በፍርሃት እና በድንጋጤ ሉሊት እያስፈራረቻት ነበረ። ከዛ ቤት እንዴት እና በምን መንገድ ልትወጣ ትችላለች? ይህንን እንግዲህ በቀጣይ ክፍል የምናየው የሚሆነው እያፌት እንግዲህ እንዳመለጠ ነው። አምልጧል። አቤል እንግዲህ ይሄ ነገር በጣም ነበር ያስደነገጠው። እንግዲህ ተጋደሉ እያለ ነበረ፣ በሩ እንዲከፍቱለት በተደጋጋሚ ውጭ ያሉ ሰዎችን ይጠራ ነበረ። እነሱ ግን በጭራሽ ሊሰሙት አልቻሉም ነበር። እንግዲህ ሐረግ ድራማ ክፍል መቶ አርባ አምስት ላይ ምን የሚፈጠር ይመስላችኋል? ያፌት እንግዲህ አሁንም ከስር እንደወጣ አያውቅም ማለት ነው። ናታን ሁሉም ሰው ያፌት እንደሞተ እንጂ በህይወት እንዳለ አያውቅም ማለት ነው። የፍራታና ናታን ደግሞ ህይወታቸውን በዛው እየቀጠሉ ይገኛሉ። ብቻ ሐረግ ድራማ አሁን ላይ ወደፊት የሚፈጠረውን ነገር ራሱ ለመገመት በጣም ግራ የሚያጋባና የሚያወዛግብ ድራማ ሆኗል ማለት ነው። እንግዲህ በጣም የሚያጓጓው ጽዮን ትሞታለች ወይስ ተተርፋለች የሚለው ነገር ነው። እንግዲህ ይህን ሁሉ ነገር በቀጣይ ክፍል ነው የምናየው የሚሆነው። እስከዛው ድረስ ባይ ባይ